እንደምን አደራችሁ፣ እንደምን አላችሁ ወንድሞች እናቶች፣ ሰላም እግዚአብሔር ይብዛላችሁ። ይሄኛው ኮሜንት የብዙዎቻችን ችግር ነው እና በጣም በጣም በጣም ትልቅ ጥያቄ ነው። እርግጥ የቮካላይዚንግ አንዱ ስቴፕ ጉሮሮ ማጽዳት ነው፣ ግን ቮካላይዚንግ ራሱ እየቆየ ሲሄድ ሙሉ ኤክሰርሳይሱ ምን እያደረጋችሁ መሰላችሁ የሚመጣው ጉሮሯችሁ ይሄንን አይነት ችግር እንዳይኖረው እየጠቀማችሁ ይሄዳል ሶ እነዛ ኤክሰርሳይሶች እነዛ አስራ አራት ኤክሰርሳይሶች ያሳየኋችሁ ይሄንን ነገር የሚያስተካክሉት ናቸው ሬንጅ መለማመዱ ድምፅ ይዞ መቆየቱ ውሃ መጠጣቱ ሻይም ቢሆን መጠጣቱ ምን እያደረጓል ማለት ነው ይሄንን ያስተካክሏል በእርግጠኝነት ግን እስኪ በዚህ ነገር ላይ ዴፕስ እንስጠውና መልስ እንስጠበት። ተፈጥሯዊ ችግር የምንላቸው እንደዚህ አይነት ነገሮች ናቸው። ማናችንም ስንፈጠር እነዚህ ነገሮች አሉብን። ጎሮሮ ማለት ኖርማል ነው። ምክንያቱም እዚህ ጋር የሚቀሩ ሚውከስ ይኖራል። ይሄ ተፈጥሯዊ ነው። ሚውከስ አለመኖሩ የሚጎዳን ነው እንጂ መኖሩ የሚጠቅመን እንደሆነም አውቅ አለብን። በጣም አስፈላጊ ነው። እርጥበትን ያስፈልጋል። ሁለተኛ ኤክስስ የሚውከስ ምርት ከሚፈጠሩባቸው አንደኛ ምክንያቶች በፍሉ ወይንም በሆነ ባክቴሪያ በምንጠቃበት ጊዜ አካላችን የሚሰጠው ሪስፖንስ ነው። ሶ የትኞቹ ጊዜያቶች ላይ እየተለማመድን እንደሆነ ማረጋገጥ አለብ። ለምሳሌ ጉንፋን ይዟችሁ እየተለማመዳችሁ ከሆነ ዩ ሃፍቱ መቀበል አለባችሁ። አምናችሁ አስሬ ማለታችሁ አይቀርም። ማለታቸው አይቀርም። ምክንያቱም ኤክሰስ እዛ ጋ ምርት አለ። ጊዜውም ነው፣ አንደኛ ከበሽታ አንጻር የመጣ ሪስፖንስ ነው። ግን በመደበኛ ጊዜ ጤነኛ ሆናችሁ ግን እነዛ ነገሮች የሚፈጠሩ ከሆነ ሶስት ስቴፖች እሰጣችኋለሁ የሚጠቅማችሁ። አንደኛ ውሃ መጠጣት፣ ውሃ እየተለማመዳችሁ እንደነገርኳቸው አስታውሱ። በጾም ጊዜ ባትለማመዱ ይሻላል ብያችኋለሁ። ምክንያቱም ጉሮሯችን እየደረቀ ይመጣል። ያ ምንድነው የሚሰጠው ሪስፖንስ ለአእምሯችን አምርት፣ ብዙ ምራቅ እንዲበዛ ያደረገዋል። አፋችን ውስጥ እንዲደርቅ ያደረገዋል። ከዛ ሚውከስ ደግሞ ይኖራል። ከዛ አስር ይንላለን ማለት ነው። በተቻለ መጠን ውሃ መጠጣት በምንችልባቸው ጊዜያቶች ላይ መለማመድ፣ ውሃ መጠጣት እንደዚህ አይደለም። ትንሽ ለመሰላችሁ ይሄን ያጥበዋል። ይሄ መጀመሪያው ነው። ሁለተኛ ደግሞ ልንገራችሁ። ስቲም መውሰድ የሞቀ ውሃ ታዘጋጁ እና ከዛ ላ ተሸፍናችሁ በሆነ በሹራቢውን በሆነ ነገር ስቲም መውሰድ ከዛ ይህንን ኦፕን አፕ ያደርገዋል ብርድ እንዳትማቱ እራሳችሁን መጠንቀቅ አለባችሁ ሶስተኛው ስቴፕ የምንድን ነው ካላችሁኝ ይሄኛውም እንደ ማሳጅ ነው ማሳጁ የሚገርማችሁ ነገር የቮካል ኤክሰርሳይዝ ነው ለምኑ ለዚህኛው ይሄኛውን ማሳጅ የሚያደርግ ነው ማለት ነው። እና ማሳጅ የሚያደርግበት መንገድ እንዴት መሰላችሁ? እነዚህ ሃይኖት እና ሎር ኖቶችን መለማመድ። አሁን ይህን ለሚሰማው ሰው በጤናው ነው እንዴ ይላል፣ በጤናው ነው እንዴ ይላል። ግን ይሄ ይህንን ምን እያደርገ በጣም ማሳጅ ያደርገ ማሳጅ ያደርገዋል። ከዛ በኋላ ያ ነገር ምን ያደርገዋል ማለት ነው ክሊር እንዲሆን ያደርገዋል። ይሄ ደግሞ የአንድ ጊዜ መፍትሄ አይደለም። በየጊዜ መለማመድ አለባችሁ፣ በየጊዜ ይሄንን መሞከር አለባችሁ። ከዛ ቮካል ኤክሰርሳይሳችሁ ኮንስትንት ሲሆንና በዛው ልክ ደግሞ ቼንጅ እያመጣችሁ እንደሆነ ስትረዱት ትዳሉት በእርግጠኝነታችሁ ይሄ ክሊር ይሆናል። እኔ በጣም ችግር አለብኝ፣ የምን ችግር አለብኝ? ቶንሲላይተስ ችግር አለብኝ እና አለርጂ አለብኝ ችግር ከቀዝቀዛ ውሃ የተገናኘ ማለት ነው። የሆነ ሰዓት ላይ ዝም ብሎ ሊያመኝ ይችላል። አፍንጫ ሊዘጋ ይችላል። ውሮ ሊያብጥ ይችላል። ሶሉሽኑ ለእኔ ምንም አይደለም ሙቅ ነገር መውሰድ አለብኝ። ሁለተኛ ደግሞ መድኃኒት መውሰድ አለብኝ፣ በተመሳሳት ማለት ነው። እና ትሪት ማድረግ የምችሏቸው ነገሮች አሉ፣ ትሪት ማድረግ የማችሏቸው ነገሮች አሉ። ኢንቢትዊን ኢንቢትዊን ደግሞ ማስተዋል ያለባችሁ ነገር ይሄ ናቹራል የሆነው ኮርሱን መጠበቅ አለበት። ቀስ በቀስ ነው። በአንዴ ናቹራል የሆነው የአካላችን አካሄድ እንዲህ ቁርጥ አድርጋችሁ ማቆም አችሉም። ሰው ቀስ በቀስ ቀስ በቀስ ምን እያደረገችሁ ትመጣላችሁ፣ እያስተካከላችሁ ትመጣላችሁ። ሰው ምን እያደረገ ይመጣል? መቀበል፣ ማመን፣ ያንን ይጀምራል ማለት ሰው ቤስት ዌይ ብዬ የማስበው ነው። ይሄንን እናንተም ምን ማድረግ አለባችሁ? መለማመድ ይሄን አለባችሁ። ውሃ መጠጣት፣ ስቲም ማድረግ በተጨማሪ አፋችሁን ዘግታችሁ ከፍታና ዝቅታዎችን ሬንጆች መለማመድ። በተጨማሪ አፋችሁን ከፍት ሌላ አንድ ቲፕ ልንገራችሁ። አይባልም አይባልም። ለምን አይባልም መሰላችሁ? የሚያመጣው ሪስፖንስ ለአእምሯችሁ ምን መሰላችሁ? ቀጥል አምርት፣ አምርት፣ አምርት ነው የሚለው ይሄኛውን ነገር ማለት ነው። በማለት አይስተካከልም አፍተ ዘግቶ ነው መዋጥ እንጂ፣ ምን ያደርገዋል መስላችሁ? ይሄ ስትሬን ያደርገዋል። አንድ ሁለተኛ ሞር እንዲያመርት ያደርገዋል። አንዴ ብላችሁ አታቆሙም፣ አታቆሙም። የሚሻለው ከሱ ይልቅ ውሃ መጠጣት፣ ከዛ በኋላ እንዲወርድ ማድረግ። ስለዚህ እነዚህም ቲፖቹ ሰዷቸው። ስ በቤስት የታወቀ ሜትድ ነው በሁሉም ዓለም ላይ በተጨማሪ ደግሞ እኔም እየተጠቀምኩበት በኋላ ላይ እያስተካከልኩት የመጣሁት ነገር ነው። የማይቀየሩ ነገሮች እንዳሉ ያን ማመን አለባችሁ። ድምፃችን ይቀየራል ሳይሆን ምን እያያዘ ይመጣል? ዩኒፎርም የሆነ ነገር እየመጣ እየተስተካከለ ያሳየናል። ለውጥ ነው የምንለው። እንዲህ ድራስቲክ የሆነ ቼንጅ ኤክስፔክት እንዳታደርጉ ፕሊዝ። እና ቀስ በቀስ ቀስ በቀስ አታስጨንቁ። ጉሮሯችን ቀስ በቀስ። አመሰግናለሁ። መልካም ቀስ